ለመስቀል በዓል ዝቅድመ ዝግጅት እያደረግን ነው። መስቀል ዝግጅት የምናደርገው የምንበላ የምንጠጣ ብቻ አይደለም። ሰላም፣ ፍቅር፣ አንድነት፣ መቻቻል፣ መስማማት አብረን ለወደፊት እድገት የምንወያይበት ነው። ስለዚህ ይሄንን ነው መልእክት የምናስተላልፈው ለወጣቱ ትውልድ ለትላልቆች፣ ለእናቶች፣ ለሴቶች፣ ለማያውቁት እያሳወቅ መስቀል ማለት ብርሃን ነው። መስቀል ማለት መቻቻል ነው። መስቀል ማለት አብሮ ማደግን ፍቅርን፣ ሰላምን የሚያሳየን ስለሆነ አንድንሁን ንሁን ብለን ስለ አንድነት የምንወያይበት ነው። ወጣቶች ደግሞ የእኛን አርአያ ተከትሎ ስለ ለውጥ፣ ስለ ትምህርታቸው፣ ስለ እድገታቸው ይሄንን በዓላችንን የሀገራችን የኢትዮጵያን በዓል እንዲያስቀጥሉ በትምህርት ደረጃ በአካባቢ ባሉበት ቦታ ሁሉ ስለ ሰላም እንዲያውጁ ስንል ሴቶችን ይመለከታል፣ ወንዶቹ ብቻ አይደለም። ተማሪዎቹን በትምህርት ቤት በሚኖሩበት፣ በሻይ ቤት፣ በምሳ በሚበሉበት፣ አብሮ በሚሄዱበት፣ ቁጭ ብሎ በሚጫወቱበት፣ ይህንን ስለ ሰላም እንዲያውጁ ወጣቶችን እየመከርን ነው። እንደ ሴት፣ እንደ አንድ እናት፣ እንደ አንድ ሂት ደግሞ የትኛውም ወጣት ይሁን አካል በሰላም ወጥቶ በሰላም በዓሉን አክብረው የበዓሉን ትርፊትና ባህላዊ ሃይማኖታዊ ቱርፊቱን ጠብቆ እንዲገባ ትልቅ ዝግጅት እያደረግኩ ነው ማለት ነው። በተለመደ መልኩ እንግዳ ተቀባይነታችን ከጥንትም የመጣ ወርሰን እዚህ የደረስ ነው ስለሆነ ሕዝቡ በሰላም መጥቶ እንዲወጣ ወጣቱም የራሱን ዝግጅት አድርጓል፣ ሴቱም የራሱን ዝግጅት አድርጓል፣ ሕግ አካሉም የራሱን ዝግጅት አድርጓል። ስለዚህ የትኛውም ሰው ያለ ስጋት በአሉን አክብሮ ና ባህላዊ ተርፎቱን ጠብቆ እንድመለስ የራሱን ዝግጅት እያደረገ ነው ማለት ነው